ይህ ታሪክ ለእነዚያ በህይወታቸው ለተከፉና እርካታ አላቱት እንዲሁም ሌሎች ከነሱ እንደተሻሉ አድርገው ለሚመለከቱ ሰዎች ነው። ታሪኩን ለመስማት ከጉዚው ቲዮ ጋር እስከ መጨረሻው ድረስ አብራችሁን ቆዩ። ከዕለታት በአንዱ ቀን ቁራ በሚኖርበት ኑሮው እጅግ ሲበዛ ደስታን አጥቶ ቆዝሞ ነበረ። አንድ ቀን በዛፍ ቅርንጫፍ ላይ ተቀምጦ ሳለ ምሬቱን መቋቋም አቅቶት ያለማቋረጥ ማልቀስ ጀመረ። ይህም ሲሆን አንድ መነኩሴ ከዛፉ ስር ቁጭ ብሎ ነበር። በዚህም ጊዜ የቁራው እንባ በመነኩሴው ጉንጭ ላይ አረፈ። መነኩሴውም አንገቱን ቀና አድርጎ ወደ ላይ ሲመለከት፣ ይሄኔም ቁራው የዛፎቹ ቅርንጫፍ ላይ ሆኖ እጅግ ሲያለቅስ ተከፍቶ ተመለከተው። መነኩሴውም እንዲህ ብሎ ጠየቀው፣ ምን ተፈጥሮ ነው ጓደኛ እንደዚህ የምታለቅስ? በማለት ጠይቀው ቁራውም ባለመፍትሄው እኔ እጅግ በጣም በሕይወቴ ተከፍቻለሁ። ማንም ሰው አይወደኝም። ያገኘህ ሰው ሁሉ እንደ ክፉ ጠራት ያባረኛል። መነክሲዮም ቁራው ያለውን ካዳመጠ በኋላ ልቡ በርኅራሄ ተሞላ። ቁራውንም እንዲህ አለው፣ ጓደኜ በምን ዓይነት ሁኔታ ውስጥ እንኳ ብትሆን ደስተኛ መሆን መማር ይኖርብሃል። ነገር ግን ቁራው ምናክሽ መነኩሴ የተናገረውን የጥበብ ቃል ስራ ላስተዋለ ማልቀሱን ቀጠለ ማልቀሱን የቀጠለውን ቁራውም ያየውም መነኩሴ በቃት ከፋ ይብካህ ምን መሆን እንደምትፈልግ ንገረኝ ጥበቤን ተጠቅሜ የምትፈልገውን ነገር አድርግልሃለሁ አለው። ቁራውም እጅግ በጣም ተደሰተ ከዛም የተባረክ መልካም ጎርደኛ ሆይ ልታደርግልኝ ፍቃድ ከሆነ እባክህን ዳክዬ አድርገኝ በማለት የመጀመሪያ ጥያቄዋን አስቀደመ። መነኩሴውም ቁራው ባለው ተስማምቶ እሺ ዳክ ያረጋለሁ ከዚያ በፊት ግን ወደ ዳክየው ሂድና በህይወቱ ደስተኛ መሆኑን ጠይቀው በማለት ወደ ዳክየው ይልቀዋል። ወይም አለመሆኑን ጠይቀውና እስክትመጣ ድረስ እዚሁኛ ይጠብቃል በማለት አሰናበተው። ቁራውም በደስታ የበረረ ዳክዮ ለማግኘት ሄደ። ዳክዮም እታንቆረው ውሃ ውስጥ ሆኖ እያዋኘ አገኘው። ወደ ወደሱን ጠጋ በማለት ተመልከት፣ እንዴት ያለው ውበት ነው ያለ፣ ልክ እንደ ወተት ንጥት ያለ ውብ የሆነ ከለር ነው ያለ። ሆኖም ሁሉም ሰው ይወድሃል፣ አንተ በዚህ ዓለም ውስጥ እጅግ ደስተኛ መሆን አለብህ በማለት ነገረው። ዳክየውም በሀዘን በተሞላ ልብ ቁራውን እያየው ተሳስጣል ጓደኜ፣ እኔ አይደለሁም ደስተኛ ብዝሽ ምድር ነኝ። እጅግ ውብ የሆኑ ቀለማት በዓለማችን አሉ እኔ ግን ነጭ ቀለም ብቻ ነው ያለኝ በማለት ይነግረዋል። በመቀጠልም ዳክየው ለኩራው እንደማስበው ከሆነ በቀቀን በዓለም በጣም ደስተኛ ወፍ ይመስለኛል። እሱ በብዙ ቀለማቶች ያጌጠ ነው። እሱን ብታይ ምናልባት የተሻለ አማራጭ ይኖራል በማለት አሰናበተው። ኩራውን ይህን ካደመጠ በኋላ ከዚያ ተነስቶ እየበረረ በቀቀን ወደሚገኝበት ድረስ ደረሰ። በቀቀኑ በአግራሞት እያየው በቀቀን ወይ በቀለማት ያጌጠና የተዋብክ ነህ። አንተ በዓለም ሁሉ ካሉት አዋፈት የበለጠ ደስተኛ መሆን አለብህ በማለት ነገረው። በቀቀኑ ልቡን ሐዘን ሞልቶት፣ አይ ጓደኛዬ ተሳስታል። እኔ በፍጹም ደስተኛ አይደለሁም። እንደምትመለከተኝ ሰዎች በሽቦ ቤት ውስጥ እንደስረኛ እስረኛ በቀቀኖችን ያስቀምጣሉ። እኔም አንድ ቀን ተይዤ እስረኛኝ አለ ብዬ በሴቀን ነው የምኖረው። እንደሚመስለኝ ፒኮክ ነው በዓለም ላይ ደስተኛ የሆነ ወፍት፣ በማለት አማከረው። በመቀጠልም ቁራው ፒኮክ ወደሚገኝበት የመናፈሻ ስፍራ ለመጓዝ ራሱን አዘጋጀ። ከብዙ አድካሚ ጉዞ በኋላም ፒኮኩን በታጠረ ፓርክ ውስጥ አገኘው። በመቶዎች የሚቆጠሩ ሰዎችም እሱን ለማየት ከሰብስበው ተመለከተ። ሰዎቹን ከአካባቢው ከሄዱ በኋላ ቆራው ፒኮኩን ቀርቦ በመደነቅ እያየው ውድ ፒኮክ እንዴት ነ? አንተ እጅግ የተዋግ ነ። በየቀኑ በሺዎች የሚቆጠሩ ሰዎች ሊያዩህ ወደ ይመጣሉ። እኔ ግን ተመልከተኝ፣ ሰዎች ልክ ባገኙት ነገር ወሩረው በፍጥነት ያባርኛል። ይመስለኛል አንተ በዚህ ዓለም ደስተኛው ነ አሉ። ፒኮኩም ለማዘን እንዲህ ብሎ መለሰለት። ሁሌም ቢሆን በዓለም ላይ ከሚገኙ ውብና አስደናቂ አዋፏት በላይ እንደሆንኩ አስብ ነበረ። ነገር ግን በውበቱ የተነሳ በዚህ ፓርክ ውስጥ እስረኛውኛለሁኝ። ሰዎች በቀለማት ያጌጠው ላባዬን ለተለያዩ አገልግሎቶች ይጠቀሙበታል። ከሰውነቴ ላይም ይነቅሉታል። በሚነቅሉበት ጊዜም በሕማም ሰቃያለሁኝ። ፒኮኩም በረጅሙ ከተነፈሰ በኋላ ጓደኜ እኔ ደስተኛ አይደለሁም፣ አሉ በተራው ከፒኮኩ ይህን የሰማው ቁራ ተገረመና፣ እና አንተ ደስተኛ ካልሆንክ ታዲያ በዓለም ላይ ደስተኛ አዋፍ ማን ይመስላል ብሎ ጠየቀው። ፒኮኩም ፓርኩም በደንብ ባስተዋልና አጥንቼ እንደተረዳሁትና እስካሁን እንዳወቅሁት ከሆነ በዝጫውን ባለንበት ቅጽበት ውስጥ በጣም ደስተኛና ውብ የሆነው አንተነ። ምክንያቱም ሰዎች አንተን ለማጥመድ ሆነ ለመያዝ ጥረት ሲያደርጉ አላየሁም። እናም ባለፉት ጥቂት ቀናቶች ሳስብ የነበረው እኔ ቁራም ብሆን ኖሮ በየትኛውም ቦታ መኖር እችል ነበረ፣ እንዲሁም ነፃ ሁኜ እንደፈለግኩት መኖር እችል ነበረ። ታዲያም ይህንን የሰማው ቁራ ከዛ ተነስቶ በፍጥነት መጀመሪያ ላይ ጠይቀህና አስተውለህ ዳክዬዎችን ተመልክተና ወዳለው ወደ ሽማግሌው በፍጥነት ለመብረስ መብረር ጀመረ። መነክሶ ወዳለበት ቦታ በፍጥነት ደርሶ ከተቀመጠ በኋላ ጠቢቡ ሆይ ሌላ ምንም መሆን አልፈልግም፣ እንደዚህ እንዳለው መሆን ይሻለኛል በማለት ያዚያቸውና በህይወት ውስጥ ያጋጠማቸውን ነገሮች ሁሉ ወደ ደስታ መለወጥ የምችልበትን አጋጣሚ ሁሉ ማሰብ ጀመረ። አስቡት ሰዎች፣ ህይወታችን በጥሞና ካስተዋል ነው፣ ይህም የኛ ችግር ሆኖ እናገኘዋለን። ከሌሎች ጋር ያልተግባባ ንጽጽር እናደርጋለን፣ እዚህም እንከፋለን፣ ራሳችንም እንረግማለን። ስለዚህ ወደር ወደ ሌለን ነገር ከማማተር ይልቅ ባለን ነገር ረክተን ተደስተን መኖርን መማር ይገባናል። ሁሌም ቢሆን ከአንተ የበዛው የሚያነሰ ነገር ያለው ይኖራል። ራስን ከሌላው ጋር ማነፃፀር የምትችል ከሆነ በፍጹም ደስተኛና መሆን ያቅተሃል በዚች ዓለም ደስተኛ የሆነ ሰው ባለው ረክቶ መኖር የሚችል ነው እናም ይሄ የህይወታችን መመሪያ ይሁን አመሰግናለሁ ከጉዞ ቲዩብ ጋር ቀጣዩ ፕሮግራሞቻችን እንዲደርሶ ላይክ ሰብስክራይብ ሼር ማድረጉን አይዘንጉ መልካም ጊዜ ጉዞ ቲዩብ